ሳደብቅ ቀርጻታለሁ ምን እየጠበቅሽ ነው ታዲያ ለምን አታገልጫት ነው አጋልጣታለሁ በደንብ ነው ማጋልጣት ግን ማጋለጥ ብቻ አይደለም የምፈልገው እንድትታሰርም ጭምር ነው ስለዚህ በደንብ ማስረጃ እያሰባሰብሽ ነው አዎ መርዙ ስከት እቀርጫታለሁ ከዛ ደግሞ የመርዙን እቃየት እንደምታስቀም ከሚምኖ ድራማ ይሰልችቶኛል ታገሽ አሁን በቅርቡ ትገላገያለሽ ናችን የምገላገለው በቅርቡ እናታሳዝናኝ አስወረደኝ ብለሽ ትነግራለሽ። አላደረገሽ ማለት ነው። አንቺ ማትረቢ በሮ የተለጠፍሽ የሰማሽ ነበር። ምንም አልሰማሁም። ምንድን እዚህ በኋላ አንድ ሰው እንዳይናገረ ምን ብታይ እንዳትናገረ። ጆዲት ከክፋቷ የማትመለሰው እንዲሁም ደግሞ እናቷ አባዬ ማለት ነው በተንኮል የተዋጡ አሁን ላይ እንግዲህ ራሱ አስቻለው ግን ጸባዩ እየተቀየረ እና እንዲሁም ደግሞ ጥሩ ሰው እየመሰለ መጥቷል ማለት ነው። የእናቱንና እንዲሁም ደግሞ የእህቱን አቋም ሲከተል የነበረው አስቻለ እንደነሱ ክፉ ስራ እንደነሱ ካለነሱ ሰው የለም፣ ሌላውን የሚንቀው የነበረው አስቻለ አሁን ግን በፀሐይ ፍቅር ስለወደቀ ነገሮችን በሙሉ ያለውን ከፀባዩ ጀምሮ ለማስተካከል ራሱ ወስኗል ማለት ነው። አው ላይ ጆዲት ማለት ነው ፀሐይን ምንድነው እየሰማሹ ለምንስ ተደብቀች ትሰሚያለሽ? እንዳትናገሪ በማለት ብቻ ግን በመስማቷ ብቻ በጣም ብዙ ነገሮችን እያደረገቻት ባለበት ሰዓት እንግዲህ አስቻለው ከየት መጣ ሳይባል መቷል ማለት ነው። እና እህቱን ነበረ በጣም የተቆጣት እንዲሁም ደግሞ ገፍትሮ እየጣላት ማለት ነው። ዳግም ፀሐይን እንድትናገሯት በፍጹም አልፈልግም፣ እናቴ ብትሆኝም። ምን ሆንሽብኝ? ፀሐይ ተጎዳሽ ወይ? በማለት እንግዲህ ፀሐይን ለማባበል ሞክሯል ማለት ነው። አስቻለው ይህን ነገር እያደረገው ጸባዩ አሁን ላይ ከእናቱም እንዲሁም ደግሞ ከተንኮለኛ ጁዲት ስለተለየ ነው ማለት ነው ደግሞ ደጋግሞ መቀየሩንም ለእናቱ እየተናገረ ነበረ። እንግዲህ አባዬ እናቱ ማለት ነው፣ ለምንድን ነው እኔ እኮ እያሳደግኩ እንደዚህ አልነበረ፣ ምን አግኝተህ ነው እንደዚህ የሆንሁ? በማለት ደግማ ደጋግማ ጠይቀው ነበረ። ግን ደግሞ ምንም ነገር እንዳላገኝና ክፉ ነገር መስራት እንደሌለባቸው፣ ክፉ ነገር ሲሰሩ መድረሻቸው መጥፎ እንደሆነ ለጆዲትም እንዲሁም ደግሞ ለእናቱ ደግሞ ደጋግሞ ሲናገር ነበረ። አባዬ እንግዲህ የፀሐይን ደሞዝ መቁረጧንም አሁን ቀጥላበታለች ማለት ነው። እንዲሁም ደግሞ ከቤት ለማስወጣትም ወሰና ነበረ። ግን ደግሞ በሱ በራሱ ባስቻለው እጥረት ነው ከዚያ ቤት ፀሐይ እንድትቆይና እንዲሁም ደግሞ ደሞዟ የሚቆረጠው አልያም ደግሞ ገና ያልሰራችበትን ደመወዝ እየታሰበ የሚወሰድባት እቃ በሰበሬ ሰዓት፣ እንዲሁም ደግሞ ወጥ ባሳረረችበት ሰዓት በሆነው ባልሆነው ብቻ አባዬ የፀሐይን ደመወዝ ተቆርጣለች ማለት ነው። ሌላው እንግዲህ የእነ ዓለም ቤተሰብ ነው ማለት ነው። ዓለም ደግሞ እጅግ በጣም ልክ እንደ ፀሐይ ትሁት የሆነ ሰው ወዳጅ እንግዲህ ሰራተኛ ነች እሷም ማለት ነው። እና ጆዲት በምታደርገው ነገር የጆዲትን እንዲሁም ደግሞ የባሏን እናት የምትከላከልበት ነገር እጅግ በጣም ወይንም ደግሞ ለሳቸው በጣም ልዩ ቦታ አላት ማለት ነው። እሷ ባልኖር፣ አንቺ ባትኖሬ እኔ ራሱ በሕይወት አልኖርም ነበረ እያሉ እንግዲህ ዓለምንም ሲያመሰግኗት ና እንዲሁም ደግሞ ሲመርቋት ነበር ማለት ነው። በነገራችን ላይ እጅግ በጣም ነው ደስ የምትለው ማለት ነው። የዓለም አለችበት እናት ማለት ነው እና እጅግ በጣም ደስ ይላል። እሱ ጋር በጣም የሚያናድደው ነገር ልጃቸው በጣም እያስተዋለ አይደለም። በእርግጥ ከዚህ በፊትም ክፉ ነገር አድርጋ ይህብን ጆዲት ማለት ነው። ያንን ነገር ከእናቱ ላይ የምታደርገውን ግፍ ማለት ነው፣ ራሷ ዓለም እንዲያይ አድርጋ ነበረ ማለት ነው። ግን ደግሞ አሁን ደግሞ ጆዲት ሌላ ምክንያት ፈጥራ ወደዚያ ቤት ተመልሳለች። ወደዚያ ቤት ስትመልስ ግን እሱ ማመን አልነበረበትም ሚስቱን ማለት ነው። እንዴ ስለ እናቱ በደንብ እንትም ማለት ነው ትኩረት ማድረግ ነበረበት ከእናቱ ጋር ማለት ነው። ወይንም ተደብቆ ይሁን አሊያም ደግሞ ዓለም እንዳመጣችው ካሜራ ለማድረግ አሁን ላይ ካሜራ አድርጋ ጆዲት ምን እንደምታደርግ፣ እንዴት እንደምሰራ ተንኮሏል። እንዲሁም ደግሞ እማዬ ለምንድን ነው አሁን ላይ የሚያማት ብላ አለም እንግዲህ ምክንያቱን ይሄን ማ የልጅና የእናት ሴራ ይሆናል በእርግጠኝነት። ስለዚህ እማየንማ ሊጎዷት ነው፣ ሊገሏት ነው። ስለዚህ እስኪ መረጃውን መሰብሰብ አለብኝ። እነሱን ምንም ነገር እየሰማኝ አይደለም ብላለች። ምክንያቱም ልጇ እየሰማት አይደለም ማለት ይቻላል ማለት ነው። ምክንያቱም የሚስቱን ምክር አሁንም እየሰማ ነው ከእናቱ ይልቅ የሚስቱን ነገር እያስቀደመ ይገኛል በነገራችን ላይ በፊት ስለማያቅ ነው እንበለሽ ልጅቷ ራሷ ጆዴት ስለምታስመስል ብዙ ነገር ስለምታደርግ ከእናቱ ፊት ምናምን እንደምትወዳት እንደምታከብራት እንደ እናቷ እንደምትንከባከባት ስለምታስመስል እሺ አመናት እንበል ግን ከጊዜ በኋላ አለም እንዲነቃ አድርገው ነበረ ማለት ነው። እናቱን እንደምታንጓጥጥ፣ እናቱን እንደምትሳደብ፣ እናቱን በምግብ በጣም በብዙ ነገሮች እንደምትበድላት ይህን ነገር አለም እንዲነቃ አድርጋ ነግረው ነበረ ማለት ነው። እና ያን ነገርም እሱ ነቅቶ ከቤት አስወጥቷት ነበር ግን ደግሞ እንግዲህ ጆዲት ከእናቷ ጋር ከአባዬ ጋር በመመካከር ቀጥታ ከዚያ ቤትማ መመለስ አለብኝ። የዚህን ጀዝባ ንብረትማ ሳልወርስ መቼም ከዛ ቤት አልወጣም። ስለዚህ እንዴት ነው የሚገበው? እንዴት ነው የምታረቀው ከሱ ጋር በማለት እንግዲህ በጣም ብዙ ምክንያቶችን ፈጥራ ነው እና አባዬም እናቷም ተንኮለኛ ስለሆነች ከስር ከመሰረቱ ለገንዛ እህቷ ይብን አልሆነችም ማለት ነው። እንግዲህ የገንዛ እህቷ ልጅ ራሱ ከነሱ ጋር በእንግደኝነት ተቀምጣ በጣም ብዙ ነገሮች ስትናገር ነበረ። አይምሮዋን የሚነካ ነገሮችም ስትናገራት ነበረ ማለት ነው። እና በቃ አባዬ የምትባለው ማለት ነው እጅግ በጣም መጥፎ ሴት ነች። ልጆቿንም ልክ እንደሱ አድርጋ መጥፎ እንዲሆኑ ራሱ ወዳድ እንዲሆኑ ካልነሱ ሰው እንደሌለ አድርጋ ነው ያሳደገቻቸው ማለት ነው። እና በጣም ነው የሚያሳዝነው። እና አሁን ላይ ምን ማድረግ አለብን በቃ ገደል ሻት እንዳትባይ ቀስ በቀስ መድኃኒቱ እየሰራ ሲሄድ እንዲሁም ደግሞ የራሷ በሽታ ነው ተብሎ እንድትሞት ነው እና ቀን በቀን መድኃኒት እንድሰጫት እፈልጋለሁ በማለት ለልጇ በመናገር እንዲሁም ደግሞ ወደዚያ ቤት የምትመለሽበት ዘዴ ከሱ ጋር ስትኮኝ አቅለሸለሸኝ እያልሽ ምክንያቶች ፍጠሬ ከዚም ደግሞ እርጉዝ ነኝ ብለሽ ወደዛ ቤት ትመለሻለሽ የሚል ሀሳብ ነበር እየሰጧት ማለት ነው እና ይህን ነገር ለባሏ ሄዳ እንዳረገዘችና የእሱን ልጅ በሆዳ ውስጥ እንደያዘ ስትነግረው እሱም እጅግ በጣም ግራ ገብቶት ነበር ማለት ነው። እንደዚያ እናቴን በድላ እንደዚያ አድርጋ ለምንድን ነው ወደ ቤት የምመልሳት የሚለው ሀሳብ በጣም እያሰበ ነበር ማለት ነው። ግን ደግሞ እናቱን ሲጠይቅ የፈለከውን ነገር አድርግ፣ ችግር የለውም ያንተን ልጅ የአንተን ደስታ ነውን የራሱ ማየት የምፈልገው ሆኖን ልጅ ወልደህልኝ ነው በማለት እንግዲህ ያው ወደ ቤት እንድትመለስ ሆናለች ማለት ነው። ወደ ቤት ስትመለስ አለም፣ እጅግ በጣም ነበር እየፈራችው። ምክንያቱም መጥፎ ሴት እንደሆነች ለባሏ ያጋለጠችባት እራሷ አለም ስለሆነች ማለት ነው እና አለምና ፀሐይ በመመካከር አሁን ላይ አንቺ ለእናትሽ መኖር አለብሽ፣ ለእነሱ ብለሽም ህይወትሽን ማጣት የለብሽም። አረ በፍጹም እኔ እንደዚያ እማዬን ስትጎዳትና ስትበድላት ዝም ብዬ ማየት አልፈልግም። በጣም እኮ ነው የምታሳዝንሽ፣ እሷ በጣም ደግ ነች እያለች እንግዲህ ያለውን ነገር ለፀሐይ ትነግራታለች። እኔ ጋር ደግሞ በተቃራኒው በጣም መርዝ ነች፣ ክፉ ነች እያለች እንግዲህ ፀሐይም ስለ ራሷ አሰሪ ስለ ትናገራለች ማለት ነው። እና ይህን ነገር ታዲያ ምን ማድረግ አሰብሽ በማለት አሁን ላይ ጆዴት ወደዚያ ቤት ስለተመለሰች ይቅርታ መጠየቅ አለብሽ። በቃ ይቅርታ በያት። ጉልበቷ ላይ ወድቀች ይቅርታ በያት። ምክንያቱም እሷ ለአንቺ ክፉ ነገር ታደርጋለች። አንቺን ገደሉሽ ማለት ደግሞ ምስኪኗ እናትሽ ራሱ ምንም ያላጋጅ ቀረች ማለት ነው። ስለዚህ ነገሮችን በሙሉ በማለስለስ መቅረብ አለብሽ። እንደዚህ ማድረግ የለብሽም፣ ለነሱ ብለሽ አንቺም ህይወትሽን ማጣት የለብሽም። ስለዚህ ጆዲት በጣም ተንኮለኛነች አንቺን ከመግደል ወደኋላ አትልም በማለት ፀሐይ በነገረቻት መሰረት አለም ሄዳ ይቅርታ ጠይቃታለች። ጆዲትን ማለት ነው እስካሁን በድየሻለሁ፣ በማያገባኝ ገብቻለሁ በሚለው ይቅርታ አድርጋላታለች ማለት ነው እና አሁን ላይ ግን ደግማ ማለት ነው። የባሏን እናት መበደሏንም አልተወችም። ይሄ ነገር ከምን የመንፃ የመጣ ነው? ምክንያቱም ደግማ ደጋግማ ማየት ወድቃለች። ምንድን ነው ምክንያቱ ያለችው አለ። አለም እጅግ በጣም ጎበዝ ጎበዝና አስማርት የሆነች ነች ማለት ነው ምክንያቱም ለልጅ እናት ማለት ነው፣ ያ ማለት ለጆዲት ባል በጣም ብዙ ነገሮችን አድርጋለች። እንዲነቃ እንዲያስተውል፣ እናቶን እንዲጠብቅ በጣም ነፍ ነገሮችን አድርጋለች ሚስቱን ከማመን ሚስቱን እንትን ከማለት ይልቅ ወደ እናቱ እንዲመልስ እና እናቱን መንከባከብ እንዳለበት እንዲሁም ደግሞ የሚስትን ነገሮች አጠቃላይ መስማት እንደሌለበት ማለት ነው ነግረውም እንደዚሁም ደግሞ ቪዲዮ ቀርጻ አሳይተው ነበረ፣ ማለት ነው። ግን እሱ ደግሞ ምንም የማትቀየረውንና ከክፉ ስራ ጋር አብራ የተፈጠረችውን ማለት ነው ጆዲትን በማመን አሁንም ቀጥሏል። ለእናቱ ይቅርታ አድርጋለት ከልቡ ቆርጣ የተጸጸተች እንዲሁም ደግሞ ለእናቱ መልካም ነገር የምታደርግለት በመምሰል አሁንም ማስመሰሏን ቀጥላለች ማለት ነው። እና በጣም አይምሮ የሚነኩ ነገሮች ነበረ ስትናገራት እየነበረችው ማለት ነው። በተደጋጋሚ በህመማ ምክንያት እየወደቀችው ያለችው ስለዚህ በምን ምክንያት ነው ይህ ነገርማ? የሆነ ነገር አስበው ሊሆን ይችላል በማለት እንግዲህ አለም በስተመጨረሻም፣ ለልጁ ይህን ሁሉ ነገር እውነቱን ብነግረው በፍጹም እያመነኝ አይደለም። እኔ ግን ይሄ ሚዲያውን መጠቀም አለብኝ፣ ቲክቶክ ምናምን ነገር፣ ይሄ ዩቲዩብ የሚባለውን ነገር፣ በዚያ እለቃለሁ። ስለዚህ የልጅቷን ጉድ በባሏ እናት ላይ የምታደርገውን ግፍ ሁሉ ማወቅ አለበት። እንደዚያ ማድረግ አለብኝ። ሲቀጥል ደግሞ እሷም ለአንዴና ለመጨረሻ እስር ቤት መወርወር አለባት። እሱ እንደሆነ እየሰማኝ አይደለም ብላ ወስና ማለት ነው። እንግዲህ የካሜራ ገጽታ በስነ ስርዓት ማለት ነው። ጆዲት ምን እንደምታደርግና እንዲሁም ደግሞ ያው ከባሏ እናት ላይ የምታደርገው ነገር እያንዳንዱ እየቀዳች ትገኛለች ማለት ነው። እና ይሄን ነገር ሚዲያ ላይ ለማውጣት ፈልጋለች ለአንዴና ለመጨረሻ ጊዜ በእርግጠኝነት እሷን አውቶ ጥሎ እናቱን እንዲንከባከብ ልታደርግ ነው ማለት ነው። እና ይህን ነገር የምታደርገው ግን ሕይወቷን አደጋ ላይ ጥላ ነው በነገራችን ላይ ማለት ነው። እና ዓለም እጅግ በጣም የምትደነቅ እጅግ በጣም ስማርት የሆነች ልጅ ነች ማለት ነው። ሌላው እንግዲህ ያው ፀሐይም በል በአባዬ ልጅ ማለት ነው ባስቻለው አፍቅሯታል፣ ወዷታል። ስለወደዳ ስላፈቀራት እሷ ያለችውን ነገር ወይንም ደግሞ ቤተሰቦቹ እንዳይቆጧትና እንዲሁም ደግሞ ደሞዟን እንዳይቆርጡባት በማለት በማስፈራራት ላይ ይገኛል። የእሱ ጸባይ ራሱ መቀየር በጣም ደስ ይላል ማለት ነው። የሰው ልጅ ስህተት ቢሰራም ከስህተቱ መቀይሩ እጅግ በጣም የሚያስደስት ነገር ነው ማለት ነው። ስለዚህ ጆዲትና አባዬ ግን መቼም የሚቀየሩ ሰዎች አይደሉም። ሁለታቸውም ተንኮለኛ ተንኮለኛ ነች። ግን ይሄ አስተዳደግን ነው የሚያሳየው። በነገራችን ላይ አንዳንድ ቤተሰቦች መልካም ሰዎችን እንዳሉ እንዲሁም ደግሞ ከአንዳንድ ቤተሰብ ደግሞ እንደዚህ መርዝ የሆኑ ክፉ የሆኑ ሰዎች እንደሚወጡ ማሳያ ነው ማለት ነው። አንዳንድ አሰሪዎች ለሰራተኛቸው ምን አይነት ክብር እንደሚሰጡ አንዳንዶች ደግሞ ምን ያክል ንቀት እንዳላቸውና በቃ ልክ እንደነሱ ሰው የሚደክማቸው እንኳን አይመስላቸውም ማለት ነውና በጣም በብዙ ነገሮች የሚያስተምር ነው። በተለይ ለወንዶች ካገባችሁ በኋላ እናታችሁን ከሚስቶቻችሁ ቤት የምታስቀምጡ ምን ያክል ነገር በቃ ዘወር ብላችሁ ማየት እንዳለባችሁ ማጥናት ሁሉን ነገር የሚስታችሁን ነገርም ሁሉን ነገር ማመን እንደሌለባችሁ መጠራጠር እንዳለባችሁ ይህ ሁሉ ነገር ማሳያ ነው። ምንም ቢሆን እናት እናት ነች፣ ከምንም ነገር ትቀድማለች ማለት ነው እና እናትን ያላከበረች ሚስት እጅግ በጣም መጥፎ እና አረመኔንሽ ማለት ነው እና መቀጠልም የለባትም ባይ ነኝ። ውዴ ቻናሌ ተከታታዮቼ፣ ቤተሰቦቼ በያላችሁበት ሰላማቸው የምሳሌ ለቤቴ አዴ ሲሆናቸው የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።